የመቀሌና የወልዲያ ከተማ እግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው ጨዋታ የውድድሩ ወይም ከጨዋታው በፊት የተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰዎች ሕይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቀዋል። በተጨማሪም ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን፣ የትግራይ ተወላጆች ሆቴልና ድርጅት መሰበሩን፣ መኪና መቃጠሉን፣ በአጠቃላይም በርከት ያሉ ሰዎች ላይ ጉዳት መድረሱ ተገልጧል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች በመቀሌ ከተማ የተቃውሞ ድምፅ አሰምተው እንደነበር ታውቋል። ለዝርዝሩ ጽዮን ግርማ። ስማቸው እንዲጠቀስና ድምጻቸው አየር ላይ እንዲውል ያልፈለጉ የወልዲያ ከተማ አስተያየት ሰጪዎች ለአሜሪካ ድምፅ እንደተናገሩት እሁድ ህዳር 24 ቀን ከሰዓት በኋላ በወልዲያ ከተማ በሼህ ሁሴን መሐመድ አሊ አላሙዲ ስታዲየም ሊደረግ የነበረው የመቀሌ ከነማና የወልዲያ ከነማ የእግር ኳስ ጨዋታ ደጋፊዎች ከጨዋታው ሜዳ ውጪ ጠዋት ላይ ያስነሱት ግጭት ወደ ብሔር መሰል ጥቃት ተቀይሮ እንደነበረ ነው። በዚህ ግጭት የሁለት ሰው ሕይወት አልፏል። አንዱ በመርሳ ከተማ በሐብሩ ወረዳ መምህር የነበረ ሲሆን በትናንትናው ዕለት በትውልድ ስፍራው በወልዲያ አካባቢ የቀብር ስነ ስርዓቱ መፈጸሙ ታውቋል። ሌላኛው ግለሰብ ደግሞ ከጉዳቱ በኋላ በመቀሌ ከተማ አይደር ሆስፒታል በሕክምና ሲረዳ ቆይቶ ህይወቱ በማለፉ በዛሬ ዕለት በማይጨው ከተማ የቀብር ስነ ስርዓቱ መፈፀሙን መፈጸሙን ነው። የቀብር ስነ ስርዓቱ ሲፈጸም ወጣቶች በቁጣ የተቃውሞ ሰልፍ ማድረጋቸውን በመቀሌ ከተማ የሚገኙ ምንጮች ገልጸውልናል። በአጠቃላይ ከወልዲያና ከመቀሌ ያገኘነው መረጃ የሚያሳየው በዚህ ግጭት ከሁለቱም አካባቢዎች የአንድ አንድ ሰው በአጠቃላይ የሁለት ሰው ህይወት መጥፋቱን ነው። ይህ የሁለቱ ስፖርት ደጋፊዎች የእርስ በርስ ውረፋ ወደ ግጭት የተቀየረበት ዋነኛው ምክንያት በብሔርና በማንነት ላይ ያተኮረ አላስፈላጊ ዘለፋና ውረፋ በዚህ ዘመን በወጣቶች ዘንድ ሊሰነዘር ይገባል ተብሎ የማይገመት ስድድብ እንደነበር ተናግረዋል። ግጭቱ እንደተጀመረም ባለቤትነታቸው የትግራይ ሕዝብ ናቸው ተብለው የሚገመቱ ንብረቶች በድንጋይ መሰባበራቸውንና መቃጠላቸውን ነው። ይህንን የወልዲያን ሁኔታን በተመለከተ የአማራ ክልል ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ አነጋግሬያቸው ነበር። እሳቸውም የግጭቱ መነሻ አፍላፊና ዘለፋ እንደነበር ተናግረዋል። አላስፈላጊ ንግግሮች እና ዘለፋዎችን ነበሩ። በዚህ ምክንያት ግጭት ተፈጠረ። በግጭቱ ምክንያት ወደ ግርግር አመራ። በዚህም ግርግር የአንድ ሰው ሕይወት ወዲያውኑ አልፏል። ከዛ በኋላ ጉዳት የደረሰበት አንድ ግለሰብ ደግሞ እንደገና በሕክምና ሲረዳ ቆይቶ ያው እሱም ሕይወቱ አልፎ ግጭቱ ምክንያት በእለቱ አንድ ሰው፣ ከዛ በማግስቱ አንድ ሌላ ሰው ሕይወት አልፎ ሁለት ሰው ሕይወት አልፏል። በርካታ ሰዎች ተጎድተዋል። አንድ መኪና ተቃጥሏል። እንደዚሁም አንድ ሆቴል እና የንግድ ድርጅቶች ጉዳት ደርሶባቸዋል እና ኮንቴይነሮችም ተቃጥለዋል። በዚህ ጉዳት ወደ ሁለት መቶ ያህል ሰዎች በጉዳት እንደደረሰባቸው መረጃ ያገኘ ነው። በአጠቃላይ የከተማው አንድ ቀን ባለ ደረጃ ሰላም ርቆት ሁከትና ብጥብጥ ቆይቶ በማግስቱ ወደ መረጋጋት ተመልሷል። ህብረተሰቡ ዘንድ እሱ በግርግር ውስጥ የነበሩት አካላት እጅግ ቢበዛ ከአንድ ሺ በላይ እንደማይበልጥ መረጃዎች ከዛ አካባቢ የወጡ መረጃዎች ያሳያሉ። የከተማው ህዝብ ግን በአጠቃላይ ግጭቱ እንዳይሰፋ እነዚህ ዘለፋ እንጠራ ንግግሮች በሚደመጡበት ሰዓትም በመጨረሻም በትናንትና እውነት በማግስቱ ግጭቱ በተከሰተ በማግስቱ ማለት ነው፣ ጉዳት የደረሰባቸውን ወደ ሁለት መቶ የሚሆኑ ሰዎች እና የአካባቢ የሃይማኖት አባቶች፣ አገር ሽማግሌዎች ጋራ ውይይት ተደርጓል። በእጅጉ አውግዘውታል። ተግባሩን የወልዲያን እና አካባቢውን ህዝብም እንደማይወክል ከተማቸውንም አካባቢውንም እንደሚጎዳና ባልተጠበቀ ሁኔታ አሳዛኝ ክስተት እንደተከሰተ በውይይቱ ወቅት የነበሩ ሰዎች ገልጸዋል። ከዛም ባሻገር ሰላሙ ወደ ነበረበት እንዲመለስም የተጎዱ ወገኖች እንዲቋቋሙ በማድረግም የበኩላቸውን ድርሻ እንደሚወጡ በመድረኩ ገልጸዋል። በዛሬው ዕለት የወልድያ ማክሰኞ ገበያ ነው ወልድያ የሚካሄደው። ህዝቡ በስፋት ገበያ ወጥቶ ሲገበያይ ነው የዋለው። ሰላሙ በድንገት ደፍርሶ በፍጥነት ተመልሶ አሁን ከተማው ተረጋግቷል፣ እና ከዛ ባሻገር በግርግር ውስጥ የነበሩ ጉዳት ያደረሱ የተጠረጠሩ ሰዎች ተይዘዋል። መጣራት ላይ ነው ያለው ጉዳዩ። እየተጣራ ጥፋት ያጠፉ ወደ ህግ የሚቀርቡበት በማጣራት ሂደት ደግሞ በግርግር ውስጥ ሆነው የተያዙ ንጹሐን የሆኑ ሰዎች የሚለቀቁበት ስራ ይሰራል። ስለዚህ በእሁድ ዕለት ከትናንት በስተያ ማለት ነው ግጭቱ ባልታሰበ ሁኔታ ባልተጠበቀ ሁኔታ ተነስቶ ዛሬ ሙሉ በሙሉ የህብረተሰቡ ሳፎ ተጨምሮበት ውይይቱም ፍሬ አፍርቶ ገበያውም በስፋት ሲካሄድ ቆይቷል እና ወልዲያ ላይ የተከሰተው ነገር ይህን ይመስላል። በአጠቃላይ ይሄ ግን ከኳስ ጋር ተያያዘው ግጭት ወደ ብሄር ግጭት አምርቶ ነበረ። የጥቃቱም የደረሰባቸው ሰዎች በአጠቃላይ የትግራይ ተወላጆች የሆኑ ግን ደግሞ ወልዲያ ላይ ለረጅም ጊዜ ሲነግዱ የነበሩ ሰዎች እንደሆኑ እየተገለጸ ነው። እና እሱ ምን ያህል እንደው የወልዲያውን ጉዳይ ወደዛ ያመራ ያደርገዋል በሁለቱ ክለቦች ደጋፊዎች መካከል የነበረ ዘለፋ በቀጥታ ወደዚህ ጉዳይ እንደሚያመራ ምንም ጥርጥር የለውም። ቃላቶቹም ሲሰነዘሩ የነበሩት ቃላቶችም ወደ አንድ ወገን ያደሉና የኅብረተሰብን ሞራል የሚነኩ በአሁኑ ሰዓት የማይጠበቁ እንደሆኑ ሰምተናል። እነዚህ ጉዳዮች የግጭቱ መነሻ ሆነው በመጨረሻ ላይ ወደ ግርግር እና ንብረት ወደ ማወደም አንዳንድ ሱቆችን የመዝረፍ እንቅስቃሴዎች ከተጀመሩ በኋላ አንዳንድ ወገኖች ላይ አተኩሮ ጥቃት ለማድረስ የተሞከረ ቢሆንም በሂደቱ ደግሞ ወደ ሁለት መቶ ሰዎች ናቸው የተዘረፉት። ሁለት መቶ ሰዎች ናቸው ሱቃቸው መደብራቸው የተሰባበረባቸው ጥፋት የደረሰባቸው፣ እዚህ ውስጥ ሁለቱም አሉ። ነገር ግን ሆን ብሎ የብሄር መልክ እንዲይዝ አተኩሮ የማጥቃት እንቅስቃሴም እንደነበረ ተረጋግጧል። ወደፊት መረጃው በደንብ ሲጣራ ግልጽ ይሆናል። አንዳንዶቹ የተያያዙት የወልድያ ከተማ ነዋሪዎች ያልሆኑም ራቅ ካለ ቦታ ሁሉ ተጉዘው መጥተው ይህንን እንደፈጸሙ ህብረተሰቡን በማያውቀው ደረጃ ዋነኛው ምክንያት እስካሁን እኛ በደረስንበት ደረጃ እነዚህን ህዝቦች የማጋጨት ጉዳይ፣ ግጭቶቹ የብሔር መልክ እንዲይዙ የማድረግ ጽኑ ፍላጎት አለ። እነዚህ ፍላጎት ያላቸው ወገኖች ቶሎ ብለው በየቦታው ይህንን መልክ የማስያዝ ዝንባሌ ስላለ ህብረተሰቡ እነዚህን ጉዳዮች ምልክቶቹንም ባየበት ሰዓት አንዱ ሌላውን ሲከላከል ነበር። በወልዲያም የሆነው ይሄ ነው። ነገር ግን ደግሞ የብሔር መልክ እንዲይዝ ብሔርን መሰረት አድርጎ ጥቃት ለመፈጸም ሙከራዎች እንደነበሩ መረጃዎቹ ያሳያሉ። በመጨረሻ ግን ትሮም እንደሚታወቀው ዘረፋ በሚካሄድበት ጊዜ፣ ብጥብጥ በሚነሳበት ጊዜ ሀብት ያለውን ንብረት ያለውን ሁሉንም የሚያጠቃና የሚያጠፋ መሆኑ ምንም ጥርጥር የለም። በወልዲያም የተከሰተው ይሄ ነው። የሆነ ሆነው ግን ብሔርን መሰረት ያደረገ ጥቃት ለመሰንዘር ሙከራ ተደርጓል። በሁለቱም ሳይድ ማለት ነው። ስድቦቹም ብሔር መሰረት ያደረጉ ነበሩ፣ ንግግሮቹም እንደዚህ ነበሩ እና ከንግግር እስከ ተግባር ወደዚህም እንዲያመራ ጥረቶች ተደርገዋል። በተግባራዊ እንቅስቃሴም ታይተዋል ማለት ነው። ከቅርብ ጊዜ ወዲህ አይነታቸው አነስተኛ እና ከፍተኛ የተባሉ ግጭቶች በእግር ኳስ ደጋፊዎች መካከል በተለያዩ ከተማ እየተስተዋለ ሲሆን ይህም በህዝቦች መካከል አብሮ መኖር ላይ